አስችሎሺ ሆን አስችሎሺ በብሩክ እንደዚህ ያስጨነቀሽ ሀይሚሻ የየ የምናውጨከንሽ በብሩክ ለየ እንደዚህ ውሳኔ ያስወሰነሽ ሀይሚዬ ወሰነች፣ በቃ ብሩክን አልፈልግም ብለዋለች። ትናንት ማለት ነው፣ ትናንት ለእኔ በጣም ይህን ስሜት መስማት በጣም ከባድ ነገር ነው ቤተሰብ እንዴት አደራችሁ ልኝ? ግን ደህና አደራችሁ የኔ ማሮች፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ እግዚአብሔር ይመስገን በጣም ደህና ነኝ። ክብር ይስፋ። ያው እኔ የሀይሚን የልደት ቀን በመቁጠር እያለሁ ብሩክ ደስ የሚል ነገር ሰርፕራይዝ ያደርጋታል ብዬ ስጠብቅ፣ እሷ ትናንት አባውን ልደቴ ሰርፕራይዝ የሚያደርገኝ ዳኒ ነው አለች። ያው ባትልም የተማመነችው ነገር ስላለ ነው እኔ እናንተ ካሁን ሄዳ መቀንጠን አንፈልግም። ሴቶች ማለት ነው የሆነን ሰው መራቅ ሲፈልጉ እንዲህ ነው የሚሉት። የሆነት ምነግራችሁ ማለት ነው እኔ እናንተ መለየትም ካለብን በሰላማዊ መንገድ ነው መለየት ያለብን። ቢኮዝ ይላሉ ማለት ነው መንገድ ላይ እንኳን ስንተያይ ሰላም እንድንባባል ለምን አብረን በነበርን ሰዓት ጥሩ ጊዜቶችን አሳልፈናል። ለዛ ስንለያዩም በመልካም ነገር መሆን አለበት፣ ቴንኩ ተባብለን ቤት ሀገር ነው የምትወጁ ሰው ስትለያይ፣ እንደዚህ እኔ አሁን የምወድ ሰው በቃ ብሎክ ብሎክ ነው። አጠገቤ እንዳደርስ አልጠገብ አልደርስም ደመኛ ነው። ሀይሚ ግን ብሩክን እንደዚህ ብላይ ብስ ቅስሙን ቅስሙን ሰብራው እንዳልሆነ አርግቷት ነው ጥሏት ሄደው ማለት ነው። ብሩክ ብዙ ጊዜ ጥሏት እየሄደ ነው ያሁኑ ውሳኔ ግን ሀይሚሻ ግን ተይ ተይ ተይ ተይ ተይ ተይ ተይ ተይ፣ ግን ሰከን ብለሽ አስቢ የእንትናን ዘፈን አልሰማሽም እንዴ? የይሽን ፍቅርና ቡና ለዛለው ሰክና አርጎራ ጣጣለው ብላለች። ቀስ ብለሽ ወይ አስቢ ተያይ ብዙ ሰርፕራይዝ እያመለጠሽ ነው። አንደኛ ሁለት መቶ ሺሽን አልተከበረልሽም። ሁለተኛ ልደትሽ፣ ሁለቱን አንድ ላይ በመታከል ወይ ቤት ወይ መኪና ያምጣልሽ ይሄ ልጅ ተታረቂው። ደግሞ እንዲ ስላችሁ በጥቅም ነው እንዲ ምናምን ትላላችሁ። የእኛ ሰው ችግር አለባችሁ። ያው ባይዘው የምትወደው ሰው ስጦታ ሲሰጣችሁ ደስ ይላል ማለት ነው። ግን እኔ የእውነት ወደ ሲሪየሱ እንግባ ና ወደ ቁም ነገሩ ስንገባ ሀይሚ ትናንት በጣም አበሳጭታለች፣ የእውነት ለመናገር ማለት ነው። ለምን እንደሆነ ታውቃላችሁ? አንድ በጣም ፈጠነች። ከብሩ ጋር ለመለያየት የወሰነችበት መንገድ በጣም ፈጠነች። ቾኮ ልጅ ለመወሰን እድል አልሰጠችውም። ገባችሁ አይደለም? ምንም ቢሆን የሰው ልጅ ያጠፋል። አሁን ለምሳሌ አንዳንድ ጊዜ ሰዎች ምን አለመሳላችሁ፣ የእውነት ትምህርት ውሰዱ ከዚህ ቪዲዮ አንዳንድ ሰው ፍቅረኝን ሲፈትኝልኝ እንደዚህ አድርግልኝ ምናምን ብሎ የሚልኩ ሰዎች አሉ። እንደዚህ በፍጹም አይደረግም። እና በቃ ብሩክ ያን ነገር ፕራንክ ሰራ። እውነታውን መድሀን ለምና እሱ ናቸው የሚያውቁት፣ ውስጡ እውነታው ያለው ማለት ነው። ለመድሀን ለም አሳልፎ መስጠት ነው እንጂ እንዳልሽው እውነት ነው። ከካሜራ ጀርባ ምን እንዳደረጉ ምን እንደተፈጠረ የምታውቂው ነገር የለም አንቺ። ጥቅ ሲጀመር እሱ እንደዚህ አይነት ነገር ሊያደርግ ቢሉ እንኳን ግዴታ ሚዲያ ላይ መምጣት እኳ አይጠበቅበት። ተደብቆም ማድረግ ይችላል። ግን ሁለት ፍቅረኛ ማቾች ሲሆኑ እምነት የሚባል ነገር አለ። ዋናው ነገር እምነታቸው ነው፣ መተማመናቸው ነው። ምንድነው የሚታመነው ለአንቺ ሳይሆን ለራሱ ነው። ጋባሻርላ ሚሻ አሁን ለምሳሌ ሶሲ እንደዚህ እንደዚህ አድርገን አላደረግንም። አው ልክ ነሽ፣ ከምታየው አንጻር ከምትነጋገረው ንግግር አንጻር እንደዛ ልትይ ትችያለሽ፣ ልትወስኝ ትችያለሽ። ነገር ግን በዚህን ያህል ልክ ደግሞ ማንም ሰው የበደለውን እንኳን ይቅር የሚልበት ዘመን አብሮሽ ብዙ ነገር ያደረገሽን ሰው እንኳን ይቅርታ ምቴ ነገር ይሄ ሲምፕሏን ነገር እንደዚህ እስከ ትልቅ ነገር ደረጃ ይሄዳል ብዬ በፍጹም አላሰብኩም። እውነት ለመናገር ቤተሰብ ማለት ነው። ሲቀጥል እሷም ጥፋት አለባት፣ እሱም ጥፋት አለባት። ሁለቱም ላይ አለመብሰል ይታየባቸዋል፣ የሆነ ልጅነት። አንዳንድ ጊዜ ከባድ ነው። ገባቸው አይደለም አይሚ ለመውሰን ቾኮላለች ብልህናት ግን በጣም ቾኮሌት ይገባቸዋል። አሁን የፈለገችው ከህይወቷ እንዲወጣላት ነው። እሱም ከህይወቷ ወጥቶ እሷም ከፈለገች ሶጋ መስራት በመርጫ የሚመቻት ከእሷ ባህሪ ጋር የሚመጣጠን ሶጋ መስራት ነው። እሷም የመደበችለት እንደዛ ብላ ነው። አንተም ከፈለግከው ሶጋ ስራ የመለከተኝ ከሆን ለ ስለ አንተ ያለችው ማለት ነው። አንተም ከፈለግከው ሶጋ መስራት መስራት ትችላለህ ማለት ቪዲዮ ከአንተ ጋር ማለት ነው በአጭር አማርኛ እንደዛ ነው። አሁን ደግሞ አንቺ ተማሪ ቻርሽ ምናምን ልትሉት ቻርሽ ያው ነው እንደዛ ነው ካለችው ለምን አንድ ትናንት በጣም በጣም በጣም ትሪት እያደረጋል ነበር ሲያወራቱ እንኳን ሆነ እኔ በጣም ብቻቸው ምናምን ሲመጡ መጀመሪያ ሀይሚ መታ ያለው ነገር ስታወራ ምናምን እንትን ሊል ነበር የመሰለኝ በቃ ተነጋግረው ምናምን ነገሮችን ፈተው የተወሰነም ቢሆን ተመስገን ምናምን ብዬ ነበር ማለት ግን፣ በእንደዛ ልክ አደለም ማለት እንትን ያልኩት እና በጣም ነገሮቹ እንትን እያሉ በቃ ሀይሚ ያሌለው ነገር በቃ ልደቷን ለማክበር እንደሚፈልግ በጣም ብዙ ጊዜ ስለሚናት ሲለምናት የነበረው ለልደቷ በቃ አብረሽ ቃሌ የዛሬ ዓመት አብረን እናከብራለን። አንድ ዓመት ሆኗቸዋል ብሩክና የሚተዋወቁ ማለት ነው። የዛሬ ዓመት አንድ ላይ እንሆናለን፣ አንድ ላይ እናከብራለን ብለው ቃል ተገባብተው እግዚአብሔር ይመስገን፣ ክብሩን እሱ ይሰጥ። ያው አንድ ዓመት ሞልቷቸዋል። ግን በአንድ ዓመት ውስጥ በአንድ ዓመት ውስጥ ቆይታቸው ውስጥ የሚፈጠሩ ነገር አሳልፈዋል። መጥፎ ነገር አሳልፈዋል። ያው አንቺ ትብስ እኔ ትብስ ተባብለው እዚህ ደርሰዋል ማለት ነው። እግዚአብሔር ይመስገን። ዋና እሱ ነገር ግን ያው ያችኛው የባለፈው የቀን ገዱሉ ከባድ ነው። የእውነት የቀን ክፉ በጣም ከባድ ነው። አሁን ያቺ ፕራንክ፣ እሱ ብዙ ነገር ሀይሚ ታምነኛለች የሚለው ነገር የብስ ፍቅራችሁን ብልሽሽ ታደረገላችሁ ብሩኬ ማለት ነው እና ሃይሚሼ ተይ ግን አጨክኝ አጨክኝ አጨክኝ ግን ተይ በብሩኬ እኮ የሚጨክን አንጀት የለሽም ነበረ። ተይ ግን ተይ ተይ ተይ ተይ ተይ ተይ ይህን ብሩኬ አይደለም ብሩኬ እኮ ነው ህይወትሽ ቁልፌ ስትሏን ነበረ። ግን ተይ ህይወትሽን እንዴት አሳልፈሽ ባንዴ ታውጭዋለሽ? በቃ እጅሽ ቢቆስል እንዴት ቆርጠሽ ትጥዋለሽ ታክሚ ዋለሽ እንጂ በቃ ስትከልን ስህተቱን ተቀበዩ በቃ አጠፋ አይደለ፣ በቃ ይቅርታ አድርግልበት ማለት ሽ ሰዎች ሀይሚሻ፣ የእውነት ነው የምነግርሽ። በቃ እውነት ልደቱ የሚከበር አንድ ላይ ሁለመቶ ሺ የሚከበር እኛ ጓጓን እኮ ምን እያደረገላት ነው? በምን ሁኔታ እየተከበረላን ያ እያልን በጣም እያሰብን ነው እና የእውነት ሻን እኮ ነው ሀይሚሻ፣ የእውነት የእውነት የምነግርሽ ማለት ነው እና ይቅርታ ብታደርግለት ይቅርታ ደግሞ ብዙ ነገሮችን ይሽራልና። በሁለተኛ እንደዚ አይነት ነገር እኔ ትናንትን ብያለሁ። ሁለተኛ ነገር እንደዚህ አይነት ነገር እንዳይሰራ ምናምን አድርገሽው በቃ ፍቅራችሁን እንደ በፊቱ እንደ ያኛው ፀጉራችሁ የሚመነቃቀረው በቃ ያለ እንትን እንደዚህ። እንደ እኔ ግን እኔ ሀሳቤ ቡታ ጅራ ሄደው ነገሮችን አሁን በዚህ እንደዚህ ሜዳ ትምህርት ወረዲ ሳይዘጋ ተዘግቷል። እንደ ሚኒጃ ሀይሚ ስለ ትምህርት ስታወራ ሰምቼ አላውቅም። ግን ተዘጋ ምናምን ከሆነ ቡታ ጅራ ሄዳችሁ ራሳችሁን በቃ እዛ ያላችሁበት ሀገር ክሊል አርግታችሁ ተነጋግራችሁ ብትመጡ በጣም ደስ ይለኝ ነበረው። ማለት ለምን አንዳንድ ጊዜ ከሆነ ነገር መራን ጥሩ ነው፣ ራሳችን እናዳምጣለን ማለት። አሁን አንድ ሀይሚ ሆይ ሆይታ ውስጥ ነው፣ ዳኒ እዚህ እንዲህ እንዲህ እያለ ይመክራታል። ሶሲ በዚህ ታቃጥላታለች ሶሲ ደግሞ ናት ትልቅ ነገር ከአንተ ይልቅ ሶሲ ናት ነገሮችን ራሱ እያበላሸች ያለችው እየመጣች መልክ ሰራርታባት ትንቃታለች ለሀይም ደግሞ አንዳንድ ሰው በክብሩ ለሚመጣበት ሰው በጣም ከባድ ነው ማለት ነው የእውነት ከባድ ነው የእውነት የምላችሁ ማለት ነው ትናድላለች ሀይም አሁን ምንም እንትን የሚያወርድ ነገር እየተደረገ አይደለም ያለው ዳኒ እንደዚህ ሆኖ እንዲሆኖ እንዲሆነ ላል እች ልጅ ማንን ትመን አሁን ዳኒ የሚያሳያት ነገር እንዲ እንዲ ሶስና ሶሲ ጋር የምታየው ነገር ደግሞ ትክክል ነው እንዲሆኑ እንዲሆኑ ስለ አንተ ጠበቃ ሆኗን ነው የምትከራከረው በጣም አንተን አውቅ ካለው እያለች ነው የምታወራው እና እቺ ልጅ እንደዚህ አይነት ውሳኔ ባትወስን ይገርመኛል ለዚህ ሁሉ ግን አንድ ቀን ወይ ፍፄ አታሏት እሷን ወደ ቡታጅራ ከዛ ቡርክም ደግሞ ለራሱ ጊዜ ሰቶ ቡታጅራ ሄዶ ተነጋግሮነት ቡታጅራ ናቸው እነሱ የምታስታረቃቸው ቡታጅራ ሄደው ነገሮችን አረጋግተው ቢመጡ በጣም አሪፍ ነው። ቤተሰብ ትክክል